ሰማይና በቀደም ደነገርኳችሁ፣ ከምድር ወደ ሰማይ የሚደረግ ጉዞ አይደለም። ከሰማይ ወደ ምድር መጥቶ ወደ ሰማይ የሚኬድ መንገድ ነው። መጋረጃ፣ ቤተ ክርስቲያን ውስጥ ያለው መጋረጃ የእግዚአብሔር አይመረመሪነት ምሳሌ ነው። የዱርዬ ቋንቋ ራሱ በአማርኛ ስነ ጽሁፍ የአራዳ ቃላት እየተባለ ይሰጣል። ኮመን እንደ ኮመን ኮርስ ነው እዚያው ውስጥ ይሰጣል። ይገር ማለት ነው። እኔ በዚህ ዘመን ታቦትን ጣወት የሚሉት ሰዎች የሚያስቁኝ እንዲው በጣም ይገርማል። እንደ ድንቁርና ያለ ጌትነት የለም። እጭ ሰው ኮ እየተማረ ሲሄድ ፈሪ እየሆነ ነው የሚሄድ ታውቃለች። ያልተማረ ሰው ደፋል። ቁንጫ፣ ዝምብ ያልተማረ ሰው አንድ ነው። ታቦት እንዴት ጣወት ሆነ ስትሏቸው አይ በሐዲስ ኪዳን ነው እንጂ በብሉይ ኪዳን እኮ አይደለም። ይህች ቤተ ክርስቲያን ታቦት አታመልክም፤ የምታመልከው ክርስቶስን ብቻ። ሌሎች የቤት ስራ ሲሰጧችሁ አንድ ጥቅስ አታንሰላችሁ ትመጣለን። እኛ ስናስተምራችሁ አስሙን። እንዲሁ ምን ታቦት እንጨት ነው ታቦት ድንጋይ ነው ይላል እንጂ አሁን እንጨት ነው ግን የሚሰብር እንጨት ነው። እግዚአብሔር ንብረት መውሰድ የቤት አይጥ ያመጣል። ምናልባት ዛሬ ሰርቆ ይኸው እየዳሰስኩት ነው ልትል ትችላለህ። ነፍስን ምን ያህል እንደቆረጣት ግን አታውቅም። በእግዚአብሔር ታቦት ላይ ለሚቀርብ ምስጋና ተቃውሞን የሚያቀርቡ ሰዎች ማሕፀናቸው ይዘጋል። ኢትዮጵያውያን እኮ ወርቅ ሕዝቦች ነን በእውነቱ ኢትዮጵያ ብንሆን ኢትዮጵያውያን ብንሆን ማለት ኢትዮጵያውያን ኮቴሽን እሱም የሚያውቃትን ጥቅስ እኛ ያልገባን የሚመስለው ማለት ነው። ረበመምር አምላክ ሊኖር አይደለም እ መንገድም ሕይወትም እኔ ነኝ ያለ ኢየሱስ ይላል። እኔ ያውቀው የለ እሱን ሞይ የእግዚአብሔር ታቦት ምን ያደረጋል? ይመራል። የእግዚአብሔር ታቦት ምን ያደረጋል? ያሻግራል። የእግዚአብሔር ታቦት ምን ያደረጋል? የተዘጋ ግንብ ያፈርሳል። የእግዚአብሔር ታቦት ምን ያደረጋል? ርስት ያወርሳል። የእግዚአብሔር ታቦት ምን ያደርጋል? ዳጎንን ይቀጠቅጣል። ወዳጆቹን ያዋርዳል። የእግዚአብሔር ታቦት ምን ያደርጋል? አሸንፎ ይመለሳል። የእግዚአብሔር ታቦት ምን ያደርጋል? የገባበትን ቤት ይባርካል። የእግዚአብሔር ታቦት ምን ያደርጋል? የነቃውን ሁሉ ይቆርጣል። የደፈረውን የእግዚአብሔር ታቦት ምን ያደርጋል? የተሳለቁበትን በር ይዘጋል። የእግዚአብሔር ታቦት በረከት ያድላል። በቤተ በቤተክርስቲያን ስርዓት ዱባ ለቤተክርስቲያን ስለት አይገባም አይቀርባቸው ግን፣ ማርያም እምነትን የምትገልጥ ናት እንጂ እምነትን የምትጋርድ አይደለችም። ብልህና ብልህና ጅል ተከራክረው አሉ። ጅል አሸነፋሉ። ምን ብሎ ሲባል እምቢ ብሎ ድንቁርና። እንዲሁ እንዲሁ ጥበብ ቤቷን ሰራች እንደተባለ ጥበብ ድንቁርና ቤቷን ሰራች ሰባት ምሰሶ ማቆመች ያስብላል። እነዚህ እኮ በዚያውም፣ የዓለም ብርሃን ኢትዮጵያ ናት የምትሉ ሰዎች አርፋችሁ ተቀመጡ። የዓለም ብርሃን ክርስቶስ ነው እንጂ ኢትዮጵያ የዓለም ብርሃን ሆና አታውቅም፣ አትሆንም። እንዲሁ ሲታጣ ሲታጣ፣ አሁን የሥራ መፍጠሪያ ሃይማኖት እየሆነ ስነስርዓት ተያዙ። እስቲ በሉ፣ አሁን የቀበሌ አስተዳዳሪ በወረዳ አስተዳዳሪ ወንበር ይቀመጥ።